ማባሪያ ባጣው የሐማስና እስራኤል ጦርነት እየታመሰች የምትገኘው ፍልስጤም የመንግስታቱ ድርጅትን ጨምሮ ሀገራት እውቅና እንዲሰጧት ስትጠይቅ ቆይታለች። ከእስራኤል ምስረታ 1948 ጀምሮ በዚህ ጥያቄ የሰነበተችው ፍልስጤም አሁን ላይ ግን ተቀባይነት እያገኘች ይመስላል። በርካታ ሀገራት ፍልስጤም ነፃ ሀገር መሆኗን ተቀብለናል ቢሉም በተለይ አንዳንድ ምዕራባውያን እውቅና ሳይሰጧት ቆይተዋል። እስካሁን 147 ሀገራት ለፍልስጤም ሉዓላዊና ነፃ ሀገር መሆኗን እውቅና የሰጡ ሲሆን የፈ የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ፈረንሳይ ለፍልስጤም መንግስት በወራት ውስጥ እውቅና ለመስጠት ማቀዷን ፍንጭ ሰጥተዋል። የእስራኤልና የፍልስጤምን ግጭት ለመፍታት በኒውዮርክ ሰኔ ላይ በሚደረገው የተባበሩት መንግስታት ጉባኤ ላይ ፈረንሳይ ውሳኔዋን እንደምታጠናቅቅ ተናግረዋል። ማክሮን በምላሹ አንዳንድ የመካከለኛው ምስራቅ ሀገራት ለእስራኤል መንግስት በይፋ እውቅና ሊሰጡ እንደሚችሉም አንስተዋል። ኢራንና መሰል ሀገራት ለእስራኤል እውቅና መስጠት ይጠበቅባቸዋል የሚል ትርጓሜም ይሰጠዋል። ማክሮን ይህን የማደርገው ማንንም ለማስደሰት ሳይሆን የሆነ ጊዜ ትክክል ይሆናል ብዬ ስለማስብ ነው ብለዋል ሲል አልጀዚራ ዘግቧል። የፕሬዝዳንቱ ውሳኔ ከፍልስጤም ባለስልጣናት ድጋፍና ከእስራኤል ባለስልጣናት ደግሞ ትችትን እያስተናገደ ነው። በተለይም የዌስት ባንኩ ፋታ በእንዲህ አይነቱ ውሳኔ የዓለም አቀፉን ማህበረሰብ እምነት ለማግኘት መስራት ይጠበቅበታል። የፈረንሳይ ውሳኔ የፍልስጤም ሕዝቦችን መብት ለማስጠበቅና የሁለት ሀገራት መፍትሄ ወይም ቱስቴ ሶሉሽንን ያማከለ ትክክለኛ ውሳኔ ነው ሲሉ የፍልስጤም የውጭ ጉዳይ ሚኒስትር ተናግረዋል ተገልጿል። እስራኤል በበኩሏ ለፍልስጤም መንግስት የሚሰጠው ማንኛውም የአንድ ወገን እውቅና ሐማስ እንዲያንሰራራ ያደርገዋል ስትል ትቃወማለች። እንደነዚህ ያሉ ድርጊቶች በቀጠናው ሰላምን፣ ደህንነትንና መረጋጋትን ከመፍጠር ይልቅ በተቃራኒው ሁኔታዎችን የሚያባብሱ ናቸው ሲሉ የእስራኤሉ የውጭ ጉዳይ ሚኒስቴር ጌዲዮን ሳር በኤክስ ገጻቸው አስፍረዋል። ሐማስ እንደ አውሮፓውያኑ አቆጣጠር ጥቅምት 7 2023 በእስራኤል ላይ የፈጸመውን ጥቃት ተከትሎ ሁለቱ ወገኖች የገቡበትን ጦርነት ለመፍታት ፈረንሳይ የሁለት ሀገራት መፍትሄን እንደምትደግፍ ይነገራል። ማክሮን በቅርቡ ወደ ግብጽ ባደረጉ ጉዞ ከፕሬዚዳንት አብዱል ፈታህ አልሲሲና ከዮርዳኖሱ ንጉስ አብዱላህ ሁለተኛ ጋር ተወያይተዋል። ትራምፕ ፍልስጤማውያንን በግብጽና ዮርዳኖስ ለማስፈር ያቀዱትን ዕቅድ እንደማይቀበሉ ያስታወሱት ማክሮን በጋዛና በዌስት ባንክ የሚደረገውን መፈናቀል አጥብቀው እንደሚቃወሙ ግልጽ አድርገዋል። እንደ አውሮፓውያኑ ህዳር 15 ቀን 1988 የፍልስጤም ነጻ አውጪ ድርጅት ሊቀመንበር ያሲር አራፋት ፍልስጤምን ነጻ ሀገርና ኢየሩሳሌምን ዋና ከተማ አድርገው ማወጃቸውን ተከትሎ በአፍሪካ፣ በእስያ፣ በላቲን አሜሪካ እና በአረብ ሀገራት የሚገኙ በርካታ ሀገራት ለፍልስጤም ነጻ ሀገርነት እውቅና ሰጥተዋል። ከ1988 ጀምሮ እስካሁን ከ193 የተባበሩት መንግስታት ድርጅት አባላት መካከል በ47ቱ ፍልስጤም ሉዓላዊ ሀገር ሆና እውቅናን አግኝታለች። አርሜኒያ፣ ጃማይካ፣ ስሎቬኒያ እና ባርባዶስ ሁለቱ ሀገራት ወደ ጦርነት ካመሩ በኋላ ለፍልስጤም እውቅና ከሰጡ አስር ሀገራት መካከል ተጠቃሽ ናቸው። ስፔን፣ አየርላንድ እና ኖ ኖርዌይ እስራኤል በጋዛ እያካሄደች ያለችውን ጦርነት እንድታቆም ይረዳል በሚል ባሳለፍነው ዓመት እውቅና መስጠታቸው ይታወሳል። ሜክሲኮ ለፍልስጤን መንግስት እውቅና የሰጠች የመጨረሻዋ ሀገር ናት። ይህን የፍልስጤን መንግስት እውቅናን በሚመለከት ዓለም አቀፍ ውይይቶችና እርምጃዎች እየጨመሩ ቢመጡም እንደ ዩናይትድ ስቴትስ፣ አውስትራሊያ፣ ዩናይትድ ኪንግደምና ጀርመን ያሉ በርካታ ዋና ዋና የምዕራባውያን ሀገሮች እውቅናን ነፍገዋል። ሳውዲ አረቢያ፣ ኢራን፣ ኢራቅ፣ ሶሪያና የመን ደግሞ ለእስራኤል እውቅና ካልሰጡ ሀገራት ሄሊኮፕተርታ ይመደባሉ። ለዚህም ነው ሳውዲ ከኢራን ጋር ያላትን ግንኙነት ማስተካከል አለባት በሚል አሜሪካ ለማደራደር እየሞከረች ያለችው። እንደ ማልታ ና ቤልጂየም ያሉ ሌሎች የአውሮፓ ሀገራት መቼና እንዴት ለፍልስጤም ሀገርነት እውቅና እንደሚሰጡ እየተወያዩ ነው። ለፍልስጤም እውቅና መስጠቱ አለም አቀፋዊ ተሰሚነቷ እንዲጨምር፣ የእስራኤል ባለስልጣናት ወረራት ተጠያቂ የማድረግ አቅሟ እንዲሻሻል ና ምዕራባውያን በሁለት መንግስታት መፍትሔ ላይ እንዲሰሩ ግፊት የሚያሳድር መሆኑ ይታመናል። የመንግስታቱ የሚያወጡ ድርጅት ፍልስጤምም በ2013 የታዛቢነት ሚና እንድትጫወት አባል ማድረጉ የሚዘነጋ አደለም። እስራኤል በጋዛ እያካሄደችው ባለው መጠነ ሰፊ የመሬትና የአየር ጥቃት እስካሁን የተገደሉ የፍልስጤማውያን ቁጥር ከ52 ሺህ ተሻግሯል።